ፋኖን ትጥቅ ለማስፈታት የአማራ ክልል መንግስት እየሰራ ነው ተብሎ የሚናፈሰው ወሬ መሰረተ ቢስ መሆኑን የአማራ ክልል ፖሊስ ኮሚሽን አስታወቀ። ፋኖ ከሌሎች የጸጥታ ኃይሎች ጋር በቅንጅት በመሆን የክልሉን ሰላም እና ደህንነት እንዲያስጠብቅ ጥሪ ቀርቧል። በሕልውና ዘመቻው ውጤታማ ተግባር የፈጸሙ ፋኖን ጨምሮ ሌሎች የጸጥታ ኃይሎች እውቅና ይሰጣል ብሏል ፖሊስ ኮሚሽኑ ስፈጠነፋነት በችግር ወቅት ነፍጥን ወልሎ ለነጻነት መታገል፣ በሰላም ወቅት ደግሞ በሌሎች የልማት ስራዎች የመሳተፍን መርህ የተከተለ ነው። ፋኖ በህልውና ዘመቻ ወቅት ወራሪውን ቡድን አይቀጡ ቅጣት በመቅጣት በየደረሰበት ሁሉ እንዲቀበር ከሌሎች የጸጥታ ኃይሎች ጋር በቅንጅት ታላቅ ጀብዱ ፈጽሟል። በተለያዩ ጉዳዮች ዙሪያ ከአሚኮ ጋር ቆይታ ያደረጉት የአማራ ክልል ፖሊስ ኮሚሽን ኮሚሽነር ተኮላ አይፎክሩ በማህበራዊ ሚዲያ ላይ ፋኖን ከሌላው የጸጥታ ኃይሎች ጋር ለማላትም እየተሰራ ነው ብለዋል። ይህ ደግሞ መሰረተ ቢስ በሆነ አሉባልታ አማካኝነት ያለበት እንደሆነ አንስተዋል። ከሚነሱ ሀሳቦች አንዱ የክልሉ መንግስት ፋኖን ትጥቅ ለማስፈታት እየሰራ ነው መባሉ መሰረተ ቢስ የሆነ የበሬ የወለደ ወሬ ነው ብለዋል። ኮሚሽነሩም መላው የክልላችን ህዝብ ዋና መላው ኢትዮጵያ ህዝብ እኔ በተገቢ መንገድ መጤን ያለበት እንደ ፖሊስ ኮሚሽን ብቻ ሳይሆን እንደ ክልል ለአማራ ክልል መንግስት የኮሚሽኑ ሀሳብ ብቻ ሳይሆን ፋኖን ትጥቅ ማስወገድ ያለበት የሚል የተቀመጠ አቅጣጫ አልሰማውም። ይሄ ትክክል ነው። ፋኖ በነበረው ጥሪ ተቀብሎ ወደ ግንባር ከጀግናው መከላከያ ሰራዊትና ልዩ ኃይላችን ጋር ተፋልመዋል። የህይወት መስዋዕትነት ከፍሏል። የአካሉን ደሙን አፍሷል። አጥንቱን ከስክሷል። ይሄ እውነታ ነው። ይህ በእንዲህ እንዳለ የክልሉ ፖሊስ ኮሚሽን ከፋኖ አመራሮች አባላት ጋር ባደረገው ውይይት በፋኖ ስም የሚነግዱ የተለያዩ ህገወጥ ተግባራትን የሚፈጽሙ አካላት እንዳሉ ተግባብተናል ብለዋል ኮሚሽነሩም እናም ፋኖ ሳይሆኑ ፋኖ ነኝ በሚሉና ህገወጥ ተግባራትን በሚፈጽሙ አካላት ላይ ህጋዊ እርምጃ ይወሰዳል ነው ያሉት ከፋኖች ጋር በነበረ ውይይት ራሱ ተነስቶ የተግባባ ነው ፋኖ ሳይሆን ፋኖ ነኝ በሚል ታጥቆ ከፍተኛ ውዥንብር የሚፈጽሙ ኃይል አለ። አንደኛ ዘረፋ ውስጥ ይገባል፣ ሌሎች ህገወጥ እንቅስቃሴዎች ውስጥ ይገባል። ለምሳሌ ማሳያ ላይ ጋይንድ ማረሚያ ቤት ላይ፣ ፖሊስ ጣቢያ ላይ፣ ሚሊሻ ጽፈት ቤት ላይ በሌሊት ድንገተኛ ወረራ ተጠብል። ጦር መሳሪያ ተዘርፏል። እስረኞች ተለቀዋል። ፍርደኛ እስረኛ ተለቀዋል። ይሄ ትክክለኛ የፋኖ ስራ ነው፣ ህገወጥ ድርጊት። ትጥቅ ይዞ ግን ፋኖ ይሆንም አይሆንም ፋኖም ቢሆን ህገወጥ ድርጊት የፈጸመ አካል ይጠይቃል፣ ፖሊሲም ይጠይቃል፣ መከላከያም ይጠይቃል፣ ፋኖም ይጠይቃል፣ ሌላውም ሰውስ ይጠይቃል። ለምን ከህግ በላይ ማንም የለም። ይህ የሚሆነው የህዝብን ሰላምና ደህንነት ለማረጋገጥ ሲባል መሆኑን አንስተዋል። ኮሚሽነር ተኮላም ትጥቅ ከማስፈታት በተቃራኒ የአማራ ክልል መንግስት በህልውና ዘመቻው ከፍተኛ አበርክቶ ለነበራቸው የጸጥታ አካላት ፋኖን ጨምሮ እውቅናና ምስጋና ይቀርብላቸዋል ብለዋል። መንግስት፣ ሰራተኛው፣ ምሁራኑ፣ የአገር ሽማግሌ ሁሉ ብዙ ክፍል ድርሻውን አበርክቷል። ነገር ግን ደግሞ የተለየ ጎላ አስተዋጽኦ ያላቸውን የፖሊስ ኃይል፣ የልዩ ኃይላችን ጭምር፣ የሚሊሻ፣ የፋኖ ኃይል ቡድንም ሆነ በግለሰብ ደረጃ አኩሪ ድልና ታሪክ ያስመዘገቡ ግለሰቡም ቡድንም እንደተቋሙም በቅርብ ጊዜ ማበሳችን እንሰጣለን። በማህበራዊ የትስስር ገጾች የሚናፈሱ መሰረተ ቢስ የሆኑ አሉባልታዎችን ወደ ጎን በመተው የክልሉ ጸጥታ ኃይሎች በቅንጅት ለህዝብ ሰላምና ደህንነት ሊሰሩ እንደሚገባም ኮሚሽነሩ ጥሪ አቅርበዋል።